መካከለኛው ምስራቅ በአስከፊ ጦርነት ውስጥ እየታመሰ ይገኛል። ብዙዎች ለመካከለኛው ምስራቅ ምስቅልቅል ኢራንን በአካባቢው ከሚንቀሳቀሱ አማጽያን ጀርባለች በሚለም ብዙ ክስ ያቀርቡባታል። በተለይ ደግሞ እስራኤል ኢራን የብሔራዊ ስጋት ነች ስትልም መግለጿ ዓመታትን አስቆጥሯል። በሽኩቻ ውስጥ የሚገኙት ሁለቱ ሀገራት አሁን ላይ ወደ ለየለት ጦርነት እንዳይገቡም ስጋትን ፈጥሯል። እስራኤል ዛሬ ማታ እኩለ ሌሊት ጀምሮ በኢራን ስድስት በሚሆኑ ወታደ ድራዊና የኑክሌር ማብላያ ጣቢያዎች ላይ ከባድ የተባለውን የአየር ጥቃት ሰንዝራለች። በእስራኤል ጥቃት የኢራን በርካታ የኑክሌር ሳይንቲስቶችን ጨምሮም የአብዮታዊ ዘብ ኃላፊ ሀይሴን ሰላሚ መገደላቸውንም የኢራን ባለስልጣናት ታሳውቀዋል። በጥቃቱ ከተገደሉ የኑክሌር ሳይንቲስቶች መካከል የኢራን የአቶሚክ ኤነርጂ ድርጅት ኃላፊ ፍሬይዱን አባሲና በቴራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚደንት ማሃዲ ቴራንቺ እንደሚገኙም ተጠቁ ጠቁሟል የኒውክሌር ሳይንቲስቱ ፍሬዱን አባሲ ለኢራን የኒውክሌር መበልጸግ ከፍተኛ አብርክቶ እንደነበራቸውም ይነገርላቸዋል። ሳይንቲስቱ ከዚህ ቀደምም ከሞሳድ ግድያ መረብ ማምለጣቸውም ተነግሯል። ኢራንም የእስራኤልን ጥቃት ተከትሎ የአየር ክልሌን ዘግቻለሁ ስትል አሳውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚፈጸመው ጥቃት ይቀጥላል ማለታቸውም ተዘግቧል። እስራኤል በቴህራን ላይ የፈጸምኩት ጥቃት ወታደራዊ ይዞታዎችን ነው ብትል የኢራን መገናኛ ብዙሃን ግን እስራኤል በፈጸመችው ጥቃት ሕጻናትን ጨምሮም ሰላማዊ ዜጎች መገደላቸውን በመዘገብ ላይ ናቸው። ከቴህራን ጥቃት በኋላ ኢራን የእስራኤል የሕልውና አደጋ ነች ሲሉ የጠሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በመላ እስራኤል የአስቸኳይ ጊዜ አዋጅ አውጀዋል። ወደ ሁለት መቶ የሚጠጉ የእስራኤል ተዋጊ ጀቶች በኦፕሬሽን ውስጥ እንደተሳተፉና በኢራን ምድር አንድ መቶ የሚሆኑ ኢላማዎችን መምታታቸውን የገለጸው የእስራኤል መከላከያ ኃይል ጥቃቱ ይቀጥላል ማለቱም ታውቋል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያውግዝ ጥሪ ከማቅረቡን ባሻገር የቴህራን የውጭ ጉዳይ ሚኒስትር ጥቃቱ ያለምን ደህንነት አይቶ ለማይታወቅ ስጋት አጋልጧል ማለቱም ተዘግቧል። የኢራኑ መንፈሳዊ መሪ አያቶላ አሊ ሐመኒ እስራኤል ከባዱን ዋጋ ትከፍላለችም ብለዋል። መንፈሳዊ መሪ ሲቀጥሉም ሀገራችንን ለመታደግ ለታወጀብን ሙሉ ጦርነት በጽዮናዊው መንግስት ላይ የአጸፋ እርምጃ መውሰድ ጀምረናል ሲሉ አሳውቀዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኢራን ከአንድ መቶ በላይ በሚሆኑ ድሮኖች እስራኤል ላይ ጥቃት እየፈጸመች መሆኑንም አለም አቀፍ መገናኛ ብዙሀን በመዘገብ ላይ ናቸው። ለጣላት ጽዮናውያን ምላሹ በእጃችን ነው ሲሉ አብዮታዊ ዘቡ የሁለቱ ሀገራትን አይቀሬ ጦርነት መኖሩን አመላክተዋል። የመረጃ ምንጮቻችን አለም አቀፍ መገናኛ ብዙሀን ናቸው።